ያውም የእኛ አገሩ ያውም የአረንጌ ለእኛኮ አረንጓዴ ወርቃችን ነው። ማንሽ ምንታበጫልሽ ጥቅም አላቱሁ ስትልሆን እናንተም ጥቅም አላችሁ ነው የምንላችሁ? ከድሬዳዋ በላይ ዛሬ ጫት ቃሜት ሀገር ነው ያለው፣ የት ነው ያለው? ስለኛ ድሪያ እያንዳንድሽ ድሬዳዋ ለቁልቢም ለምንም ስንመጪ፣ ድሬያና ድርያና ሰልባጅ ለቀማ አይደለም የአንደኛ የምትወጡት ድሬያና፣ ሽፊ ፍለጋ አረንድ የምትወጡት ምንድን ነው የእኛ ድሪያ፣ እንደዚህ በዚህ ልክ ያመማችሁ ስንተዋችሁ ተውን፣ አንሳደብም ያለው ማህበረሰባችን፣ የድሬዳዋ ህዝብ። እኔም በስድብ ስላልወከለኝ ነው አንሳደብም፣ ፍቅር ይሻላል ብለን እኮ ዝም ያለው፣ ስድቡ ጠፍቶብን አይደለም። አዳሜ ደም እንዲያስቀምጥሽ አረግሻለሁ እኔ ከጀመርኩ መቻ ባረለው፣ እንደ ክረምት ዝናብ እኮ ነው። እኛኛኛኛኛ ምልብሽ መጭፋታሻለሁ ከጀመርኩ። በዚች ልጅ ጉዳይ ግን ህፃን ነች፣ ህፃን ነች፣ ታዳጊ ነች፣ ቲኔጀር ነች፣ ገና ነች፣ ሎንግ ተርም ያላት ልጅ ነች። በላይፍ ገና ብዙ ያላየችው ነገር አለ። አለማወቅ ነው ስህተት ነው ልጅነት ነው አለቀ። ይሄንን አይተው ነገሮች ተስተካክለው እዚህ ጋር ቁጭ ብላችሁ ገና እንትናስ ለምን አልተያዘም፣ እንትናስ ለምን አልተያዘም የምትሉኝ፣ የተያዘችው ራሱ በፍቅር አስተምረው በፍቅር አስረው ይለቋታል። እመኑ እንጂ አኒ። ይህን ነገራችሁ የወጋ ቢረሳ የተወጋ ይረሳ። አዎ ፐርፐስ ታርጌት ተደርገን እኮ ነው እዚህ ቲክታክ ላይ የድሬዳዋ ልጆች ቀንደው ቀንደባችንን ልን አንገታችሁ ላይ ነው የምንቆመው እኛ እጅ ሰተን አናቅ። ተከበሩ ውረዱ፣ ከኛ ላይ ውረዱ፣ ውረዱ። የረገጣችሁትም ያረገጣችሁትም፣ ከተማውን ያያችሁትም፣ ያላያችሁትም በአንድንትም ብድግ ብላችሁ ድሬዳዋ ሲባል ልትረግጡን ትፈልጋላችሁ። ሌሽ ማሌሽ ነው የምትረግጡን እንዴ? ዊላፍ አወርድሪያ ኤክስኪዝ ሚ እንዴ

የፈለጋችሁት የደፈረ እንኳን እኮ ያልታሰረበት አገር ላይ ነው። አው በቃ ሰው ኢትዮጵያ ካለ ሰው የሆነ መጫን የምትችሉበት አገር ካለ ነቃ ደንገልጠን የምትሉት ስትተጋገዙ ችልጅ ልጅነቷን እዩ። በቃ ልጅነቷን እዩ። ልጅ ነች፣ በቃ ልጅ ነች ከምንም በላይ እኛ እንኳን እዚህ ቲክታክ ላይ እየሻገጠ ነው የገማ ነው ቁጭ ብለን ስንት ነገር ስንላለን እንደምንውለው ስንት ነገር ስንንዘባዘባ አይደል እንደምንውለው ምን ስነ ስርዓታችሁን ያዙ ይሄ ቤት እየከፈታችሁ ልጋጋችሁን የምትጎትቱት ሁሉ ምድረ ልጋጋ ስነ ስርዓታችሁን ያዙ እኔ ሲጀመር ይድሬዶን ይድሬዶ ህዝብ እኔ ወጥቼ እንድሳደብለት አልወከለኝም አልወከላችሁልኝ እኔን ወክላችሁ ወጥቼ እንድሳደብላችሁ እንዴ ዝምት ያለሽ ምን ልበል ይቅርታ ያለችልሽ ምን ምን እንድላት ነው የፈለጋችሁት እየወጡ ከዛ በኋላ አንድ በአንድ ሲለበልቧችሁ ግን ጸጥን ያላችሁት። ፍሬ በራሷ ሰዓት ነው ስለ ደበራት መታ፣ ይቅርታ ልጠይቅ ፈልጌ ነው ብላ የቤት የመጣችው። አልጠየቅኳት፣ ይቅርታ በይ አላልኳት፣ ምን አላልኳት፣ አላልኳት። በራሷ ሰዓት። አንዳንዴ አልፈን የምንሄደው ነገር ዋጋ ያስከፍለናል። ስለቻለን ብቻ ሰውን አንገት አንገቱን አንበል። በቃ ሌላ ፕላን፣ ሌላ ታርጌት ካላችሁ ከጃኒ ጋር አዶኖ አይሊዶነው ግን ብዙሃኑ ብዙሃኑ ይቅርታዋል ተቀብሏል። ብዙሃኑ ብዙሃኑ። ስለዚህ ተዋት ተዋት፣ ልጅ ነች ተዋት። ጌታን ተዋት። በቃ ልጅ ነች፣ የዚህን ያህል ተንኮል ያለባት ልጅ አይደለች። በአካል ብታዩት ደግሞ በጣም የምታሳሳ ልጅ ነች። ነፍስ እንኳን የለባትም የመቀጠኗ ምናምን፣ በጣም የምታሳዝን ልጅ ነች። ፍቱ እንዴ መቼ ነው እኛ እንድ ችክ ምን ችክ ያለ ነገር ያለን? እኔ አሁን ስለ ለራሴም አስፈራችሁ፣ ለራሴ ራሱ አስፈራችሁ። እንዴ እንትናም መያዝ አለበት፣ እንትናም መያዝ አለበት ይላል። ደሞ ጤነኛ አይደላችሁም እንዴ ምናችሁ ያመማችሁ? እግዚአብሔር ይማራችሁ። ይሄን ሰምቼ ማለቅ አይቼ ብዙ እበልጣት ህጻን ልጅ ትንሽ ልጅ በዚህ ልክ የምትኮረኩም ልጅ አይደለች። እኔ አሁን ስለ መንግስት አይደለም እያወራው ያለሁት። መንግስት ምን ምን ሊያደርግ እንደሆነ እንኳን ገና ሳይታወቅ እዚህ የምትርመጠመጡት ሰዎች ናቸው ያስጠላችሁ። ምናልባት የድሬዳው አስተዳደር በይቅርታ ምናልባት የድሬዳው አስተዳደር በፍቅር ምናልባት የድሬዳው አስተዳደር በምክር ሊሸኛት ይችላል። ዩኒቨር ነው አሁን ግን ቀድማችሁ እየዬ የምትሉት ከታች ያላችሁት ምናምን ምናምን ደሞ አላችሁ፣ አነስተኛ እና ጥቃቅን አንድ ሺ 600 ፎሎ ያለሽ ቤትሽን ከፍተሽ ለቀስተኛ ድንኳን ጥላችሁ የምትላቀሱ ይበላት። ለምን እምት ያለሽ አድማችሁ፣ እንደው በጣም ብዙ ድምጽ መሆን ከቻላችሁ በጣም ፍትህ ያላገኙ ድምፅ ያልተኮነላቸው ብዙ አሉ። የጃኒን ጉዳይ አጨማምሩበት አዎ አጨማምሩበት ያለው ነገር ይበቃል። ጭራሽ እና ሆም እናንትና መያዝ አለበት። ማሜ ምን ሆነክ ነው? ምንክም የሚያመመክ ዛሬ ምንድነው? ዑመር ኩሌ ነው እንደቃምከው ማሚ? ዛሬ ማይ ዛሬ ማ ማሚ ማ ዛሬ መቃብር ላይ ያደገውን እንደቃመው ዑመር ኩሌ እኮ ነው። እንደዚህ የማታውቁትን ሰው ሁላ ነው ሰላም የሚያስብላችሁ እኮ ዑመር ኩሌ ስቀሙ አቀዋለው። የማታውቀውን ሰው ሁላ ነው መንገድ ላይ ጤና አይስጥልኝ ምትዩ። ስለዚህ ተው ጌታ አውቀዋለሁ እኔ ኡመር ኩሌን ቅሜ አውቃለሁ። እብድብድ እኮ ነው የሚያጫወታችሁ፣ እብድብድ እንግሊዘኛ በአማርኛ ደባልቃችሁ ነው የምታወሩት። በቃ ቋንቋ ሁላ ጥፍት ብሎባችሁ እንደዛ ሆኑ ይመስለኛል ማሚ። ጭራሽ ሌላ ሰው ይጨምራል፣ ከገባንበት መውጣት አቅቶናል። አዎ ኡመር ኩሌ ነው፣ መቃብር ላይ ነው የሚበቅለው። በቃ እብድብድ ነው የምትጫወቸው፣ እሱን ነው የቃምሽ። ቀን አለቀ

ለሌሎቹ ሁላ ትምህርት የሚሆን በፍቅር አልቀሳ የምትመጣበት ይሁንላት። እግዚአብሔር ይከተላት። የቁልቢው ገብርኤል ጠበቃ ይቁምልሽ። አቦ ጠበቃም አያስፈልግሽ። የቁልቢው ገብርኤል ጠበቃ ይቁምልሽ። የአሸዋው ሚካኤል የረገጥሽበት አገር ታቦት፣ የድሬዳዋ ታቦት፣ የአሸዋው ሚካኤል ይቁምልሽ። ጃንዬ የቁልቢው ገብርኤል ይቁምልሽ። ከፊትሽ ይቁም። ፋይልሽን ይንጠቃቸው፣ ይንጠቃቸው። እንደ ደንገት ፋይልሽ ይነጠቅ። ሲያዩሽ ይደንግጡ። ቃልሽ ይሰማ። ግንባርሽ ይፈራ። ሞገስ ይሁንሽ። ሞገስ ይሆንሽ። ጌታ በቃ ምንም አታውቅ ልጅ ነች። ሁለተኛ እንዳይደገም ብለው አቅፈው ስመው ይሸኙሽ። አብረውሽ ቪዲዮ ሰርተው ይሸኙሽ። አቦ ቀላሉን ያርግልሽ፣ ይራሩልሽ። ምን አባታችሁ ታመጣላችሁ? አታልቀሱብኝ። አንድ እዚህ ኮመንታተር ምናምን ገዝ እየገባ ለቀስተኛ ቀላሉን ያርግልሽ አቦ። እሱ ይቅደምልሽ፣ ጋፊ ይለፊትሽ፣ ቀድሞሽ ይግባ። ፍርድ ቤት ይሁን ቀድሞሽ ይግባ አስተዳደሩ ጋር ይሁን ቀድሞሽ ይግባ ይደንግጡልሽ ሁሉም ይደንግጡልሽ ውይች ልጅ ነች ልጅ ነች እንዴ ትንሽ ነች እንዴ ይበሉሽ ውይ ህፃን ልጅ ነች አንድ ፍሬ ነች ይቅር እንበላት ይበሉሽ እህቴ አዎ እንዳታዝኝ ቅስምሽ እንዳይሰበር ቀልብሽ እንዳይሰበር ይደንግጡልሽ ኢንሻአላ ይደንግጡልሽ ይራሩልሽ ይዘኑልሽ እውነት ያባብሉሽ አይዞሽ በይ በቃ ሁለተኛ እንዳታደርጊው እኛ እኛ ልናስተምርሽ ነው ይበሉሽ። እኔ እንደዚህ ነው የምመኝልሽ። እንደ አንድ የድሬ ደዋለች ሌላ አሻቅር ተንኮል ኮል ምናምን ምናምን ምናምን የምታስቡ ካላችሁ ጎ ይሄድ። እኔ እንደሆነ ኦልሬዲ ጠልታችሁኛል። የምትጨምሩልኝ የለም የምቀንሱልኝ ነገር የለ። እኔ ግን ከአቋሜ ፎቀቅ አልልም። ሶሪ አፍሪካ ላይ ዳምጣችሁ አልችልም። አዎ በቃ ይቅርተዋል። እኔና የኔ መሰሎች የድሬ ልጆች ብዙሃኑ ተቀብሏል። አለቀ። እማ እኔም ህልዬ እንዳንቺው እንዳንድ ተወላጅ ደን እየተላከ ደረቅ ጫት ያውም የኛ ገሩ ያውም ያረግ፣ ለኛ እኮ አረንጓዴ ወርቃችን ነው። ማንሽ ምን ታበጫለሽ? ጥቅም አላችሁ ስትሉን እናንተም ጥቅማላችሁ ነው የምንላችሁ? ከድሬዳዋ በላይ ዛሬ ጫት ቃሜት ሀገር ነው ያለው የት ነው ያለው? ስለኛ ድሬ፣ እያንዳንድሽ ድሬዳዋ ለቁልቢም ለምንም ስመጪ ድሬ አና ሰልባጅ ለቀም አይደለ አንደኛ የምትወጡት ድሬ አና ሽፊ ፍለጋር እንዲ የምትወጡት ምንድን ነው የእኛ ድሬያ። እንደዚህ በዚህ ልክ ያመማችሁ ስንተዋችሁ ተውን። አንሳደብም ያለው ማህበረሰባችን የድሬዳዋ ህዝብ፣ እኔም በስድብ ስላልወከለኝ ነው። አንሳደብም ፍቅር ይሻላል ብለን እኮ ዝም ያለው ስድቡ ጠፍቶብን አይደለም። አዳሜ ደም እንዲያስቀምጥሽ አረግሻለሁ እኔ ከጀመርኩ መቻ ባረለው። እንደ ክረምት ዝናብ እኮ ነው እኛኛኛኛኛ ምልብሽ መጭፋታሻለሁ ከጀመርኩ። በዚች ልጅ ጉዳይ ግን ህፃን ነች ህፃን ነች ታዳጊ ነች ቲኔጀር ነች ገና ነች ሎንግ ተርም ያላት ልጅ ነች። በላይፍ ገና ብዙ ያላየችው ነገር አለ። አለማወቅ ነው፣ ስተት ነው፣ ልጅነት ነው። አለቀ ይሄንን አይተው ነገር ወይ ተስተካክለው እዚህ ጋር ቁጭ ብላችሁ ገና እንትናስ ለምን አልተያዘም፣ እንትናስ ለምን አልተያዘም የምትሉኝ የተያዘችው ራሱ በፍቅር አስተምረው በፍቅር አስረው ይለቋታል። እመኑን ጃኒ። ይሄን ነግራችሁ የወጋ ቢረሳ የተወጋ ይረሳ አዎ